እንደምን አላችሁ። ዛሬ በምናደርገው ዝርዝር ፍተሻ ውስጥ ከእናንተ የመጡ ሁለት ምንጮች አሉ። የመጀመሪያው የማሳጅ ቤት ደንበኞች የሚል ነው። ሁለተኛው ደግሞ የፖም ፈውስ በረከት ላይ የሚያተኩር ጽሑፍ ነው። እስድሳ እርሶች ናቸው። እና አላማችን በቃ በእነዚህ ምንጮች ውስጥ ያሉትን ዋና ዋና ሀሳቦችና ያልጠባቅናቸውን ግንዛቤዎች መመርመር ነው። እሺ። እንጀምር እንጀምር። ስለ ማሳጅ ቤት ደንበኞች እዚህ ላይ በጣም የሚገርም ቁጥር አለ። 99 ፐርሰንት የሚሆኑት ደንበኞች ወንዶች ናቸው ይላል። 99 ፐርሰንት በጣም ከፍተኛ ነው። አዎ፣ ሴቶች ከአንድ በመቶ በታች ናቸው። ይህ እንዴት ሊሆን ቻለ? ምንቹ እንደሚለው አንዱ ምክንያት ይህ በመንደር ደረጃ ያሉ ማሳጅ ቤቶች ብዙዎቹ እኮ ወንድ አሻሻ የላቸው። እውነት ነው። ስለዚህ ሴቶች ሙያዊ የሆነ ፕሮፌሽናል መታሸት ሲፈልጉ እና አቅሙም ካላቸው ወደ ሌላ ቦታ ነው የሚሄዱት፣ ያው ወደ ውበት ሳሎኖች፣ ስፓዎች፣ ትልልቅ ሆቴሎች ወይም ጂሞች አ ታዲያ ወንዶቹስ ለምን ነው በብዛት ወደ እነዚህ የመንደር ማሳጅ ቤቶች የሚሄዱት? ዋናው ምክንያታቸው ምንድን ነው? ጽሑፉ እንደሚጠቁመው አብዛኞቹ ወንዶች እኮ ለህክምና ወይም ለእውነተኛ የጡንቻ መፍታታት ብቻ አይደለም ይሄዱት አይደለም፣ የበለጠ ለስሜት መነቃቃት የአበቆነሻጂት ሴቶች መታሸት ስላለ ለዛ ዝንባሌ ነው የሚመስለው። እርግጥ ነው አልፎ አልፎ ለህመም ማስታገሻ የሚፈልጉ አሉ፣ ወይም ደግሞ በእርጅና ጊዜ በልጆቻቸው የሚመቱ እናቶች አሉ። ከባል ጋር የሚመቱም ጥቂት ሴቶች አይተፉም። ግን አብላቸው ወንድ ደንበኛ ለሌላ ላማ ነው የሚመጣው። በጣም ይገርም ነው። እዚህ ላይ ግን ጥያቄው ሴቶች ለምን በተቃራኒው ወንድ አሻሽ ባለበት ቦታ ሄደው ተመሳሳይ አገልግሎት ወይም መነቃቃት አይፈልጉ? ያው ምንጩ ይህን ከባህል ጋር ነው የሚያያይዘው። ከማህበራዊ ሴቶች ባህል ሴቶች እርካታ ሲፈልጉ ያው ባህላዊው መንገድ ከባል፣ ከፍቅረኛ ወይም ከሌላ አጋር ጋር ነው። ጽሑፉም ይሄንን ነው የሚጠቅሰው። በተጨማሪውም ደግሞ የወንድ አዳሪ ገበያ እንደ ሴቶቹ በስፋት ይታወቅ አይደለም። ያም አንድ ምክንያት ሊሆን ይችላል ስለዚህ ይሄ ሁኔታ በመንደር ማሳጅ ቤቶች ዙሪያ ያለውን ውስብስብ ማህበራዊ ነገር ያሳያል ማለት ነው ግልጽ ነው እሺ በቃ ከዚህ ማህበራዊ ጉዳይ ወጥተን ወደ ሁለተኛው ምንጫችንን ሂድ ወደ ጤና ነክነ ስለ ፖም ፖም ማራኪ ነው ሁላችንም እናውቃለን ግን ደሞ የፋውስ በረከትም አለው ይላል ጽሁፉ አዎ እዚህ ላይ ደሞ አንድ የተለየ ነገር ተነስቷል። ብዙ አይነት ፖም ያለ አረንጓዴው ብጫው ጽሑፉ ግን ለፈውስ በጣም ጠቃሚ የሚለው ቀዩን ፖም ነው። በትክክል ቀዩ ፖም እና ዋናው ነጥብ ደግሞ እኮ ይህ ጠቀሜታው በብዛት ልጣጩ ላይ መሆኑ ነው። ልጣጩ ላይ፣ ሙሉ ፍሬው ላይ አይደለም። አዎ ልጣጩ አካባቢ ነው የቪታሚንና የማዕድናት ክምችቱ በጣም ከፍተኛ የሚሆነው በተለይ ደግሞ የቀዩ ፖም ክፍል ፀሐይ በደንብ ያገኘውና ቀለሙ በጣም የደመቀው ክፍል እዛ ላይ ነው ከፍተኛ የፈውስ ንጥረ ነገር ያለው። ተፈጥሮ ራሷ በቀለም ለይታ መታሳየን ይመስላል ጠቃሚውን ክፍል። ስለዚህ ይሄ ማለት ፖምን ለጤናችን ስንበላ ልጣችን ማጣል የለብንም ማለት ነው። በተለይ ደግሞ ያ ቀዩን የደመቀውን ክፍል በደንብ አኝከን ማዋጥ አለብን። በትክክል ዋናው መልእክት እሱ ነው። ጽሑፉ አጽንዖት የሚሰጠው በዚህ ተግባራዊ ምክር ላይ ነው። ቀላል ይመስላል ግን ትልቅ ለውጥ ያመጣል። በጣም ጥሩ ግንዛቤ ነው። አዎ እሺ እንግዲህ ከቀረቡት ሁለት ምንጮች ተለያየ ንጥቦችን አየን። አንደኛው ስለ እነዚህ ማሳጅ ቤቶች ደንበኞች ማንነትና ምክንያታቸው ሲሆን ሁለተኛው ደግሞ ስለ ቀይ ፖም እና በተለይ ስለ ልጣቹ የጤና ጠቀሜታ ነበር። እውነት ነው። ምንም ግንኙነት የሌላቸው ይመስላሉ መጀመሪያ ላይ አደል። ግን አንዱ ስለ ማህበራዊ መስተጋበሮቻችን ምናልባትም ስለማናወራቸው ስውር ነገሮች ሲሆን ሌላኛው ደግሞ በየቀኑ ልናደርገው የምንችለው ቀላል የጤና ምርጫ ነው የሚጠቅመው። እውነት ነው። ለመደምደሚያ ያህል አንድ ጥያቄ ጤና እንሳ እስኪ ስለ ፖም በቀረበው ዝርዝር መረጃ ላይ ስናስብ በየቀኑ ስለምንመገባቸው ሌሎች ምግቦስ አላቸውን ሱር ጠቀሜታዎች ምን ያህል እናውቃለን? ትሩ ጥያቄ ነው። ስለ ማሳጅ ቤቶቹስ እዛ ላይ የቀረበው ገለጻ ስለ ሰፋፊ ማህበራዊ ደንቦች ወይም ምናልባት በግልጽ ስለማናያቸው ኢኮኖሚያዊ መስተጋበሮች ምን የሚነግርን ነገር ይኖረዋል? እስኪ በእነዚህ ነጥቦች ላይ ትንሽ እናሰላሰል።